ማድረግ ጀመሩ። ዛሬ የመጣሁት እንግዲህ ሀረግ ተከታታዩ ድራማ በክፍል መቶ አንድ ደርሰዋል ማለት ነው። ተወዳጅ የሆኑት በጉጉት የሚጠበቁት አረጎች ዛሬ ከች ብለዋል። እንግዲህ በባለፈው ፓርት ላይ ያለውን ፖርታ ሁላችንም እናስታውሰው ይሆናል። ምክንያቱም አቤልና እንዲሁም ዳጊ ተፋጠው እያሉ ነበረ ፓርቱ ያለቀው። አቤል እና ያው እንግዲህ ዳጊ አሁንም የተፋጠጡበት ምክንያት አቤል አሁንም የዳጊን ቤተሰቦች በጣም እንትን እያላቸው ይገኛል። እንዲሁም ደግሞ ገኒን በተለያዩ ነገሮች ሲያናግራት ነበረ። ይህን ሲሰማ ዳጊ በስልክ ሩጦ አቤልን ለማግኘት ሲከተለው እንዲሁም ደግሞ ተገናኝተው ለመጣላት እንግዲህ ሲፎካከሩ ነበረ። እንዲሁም ደግሞ ገኒ እየሮጠች ደርሳ ሁለታቸውንም ተቆጥታ እንዲሁም ዳይንም ተቆጥታ አቤለ እና ቢኔ እየተሯሯጡ እንግዲህ ወደ ገኒ ጋር መጥተው ነበር። ገኒ፣ ከዚያ ጋር መሆን የለብሽም። ወደ ቤት መሄድ አለብሽ። አንቺ አሁን ላይ በጣም ደህና መሆን አለብሽ። ስለዚህ እዚህ ጋር መስራቱ ለአንቺ ተገቢ አይደለም፣ ያምሻል በማለት እንግዲህ ወደ ቤት መመለስ እንዳለባትና እንዲሁም ደግሞ ሌላ የምትፈልጊውን ስራ ከዚያ አካባቢ ሌላ ጊዜ ትሰሪያለሽ በማለት እንግዲህ ናቱ ሲያናግራት ነበረ። ያው ገኒ ደግሞ እኔ በሽታዬ ማየትም የምፈልገው የምድነው ልጅን የፍራታን ሳያት ነው እሷን ማየት እፈልጋለሁ በማለት እንግዲህ ስትናገር በቃ እሷን የምታገኝበት አጋጣሚ እንፈጥራለን በማለት ወደ ቤቷ እንዴት ሄድ አድርገዋታል። ሌላው የአቤል እናት እንግዲህ ወደ እነ ኤፍራታ ቤት መታለች። በመጣችበት ሰዓት ግን እጅግ በጣም እንግዲህ እሷም የሆነ ተንኮል ያሰበች ይመስለኛል እንዳቤል እንደ ልጇ። ምክንያቱም ከአፌት እና አንዲሁም ደግሞ ከኤፍራታ ላይ ፎቶ ማለት ነው፣ ግድግዳ ላይ ከተሰቀለ ፎቶ እጅግ በጣም አፈጣለች። ያ ማለት እንግዲህ ለያፌት እንግዲህ የሆነ ነገር ያቀደች ወይንም ደግሞ የሆነ ተንኮል ነገር የያዘችበት ይመስላል። ግን ደግሞ ማታ ላይ ኤፍራታና እንዲሁም ደግሞ አቤል ቁጭ ብለው እያሉ እንግዲህ ያፌት መጥቶ ነበረ። ወደ ቤት በመጣ ሰዓት እንግዲህ አቤልን ሳየው እጅግ በጣም ነበር እየተናደደው። ምክንያቱም እንዴት ከዚህ አሁንም አለ። እኔ እኮ ሄድ ብዬ ነበረ፣ ለምን አልሄድክም ብሎ እንግዲህ ማጅራቱን እንደያዘው ስልክ ይደወላል። ስልኩን አንስ የደወለችው እንግዲህ የአቤል እናት ነበረች። ከያፌት ጋር የደወለችው እንዲሁም ደግሞ አቤልን ከነሱ ጋር ስላደረጉትና ስራ ስለሚፈልጉለት ይህ ሁሉ በማድረጉ እንግዲህ ልታመሰግነው ነበር የደወለችው። ያው እንግዲህ በመጀመሪያም የተደረገልህን አረሳህም ማለት ነው አሁን እንደዚህ ካደረክ ለአቤል እጅግ በጣም አመሰግናለሁ በማለት እሺ በማለት ደግሞ ቤተሰብ አይደለው ወይ? ምን ችግር አለው? በማለት እንግዲህ ያፌትም ስልኩን ይዘጋል። እጅግ በጣም ስልኩን ከዘጋ በኋላ ግን ተናዶ ስለነበር ከአንቺ ጋር አልጨረስንም፣ በኋላ እናወራለን፣ ኤፍራታ በማለት እንግዲህ ከንግስቱ ጋር እንግዲህ እንትን ሲላት ነበረ። ሰው ዳይራ እንግዲህ መስማት የሌለባትን ነገር ሰምታለች። ምክንያቱም የአባቷ ገዳይ እናቷ መሆኗን አውቃለች። በፊት እንግዲህ እናት ስትነግራት የነበረው ልጇ እንደገደለው አባቱን እንደገደለው እና የአባቱ ገዳይ እንደሆነ እንዲሁም ደግሞ ክፉ እንደሆነ ነበር ወንድሟ ስትነግራት የነበረው ማለት ነው። ግን ደግሞ እንደዚያ አልነበረም። ክፉ እንግዲህ ራሷ ነበረች። ስለዚህ አባቷንም የገደለችው እሷ እንደሆነች እንግዲህ ራሷ ሰምታለች። ምክንያቱም ወንድሟ ከእናቷ ጋር እየተከራከረ ባለበት ሰዓት ነበር። እንዴት እንደዚህ ደፍረሽ አባቴን ትናገሪያለሽ? አንቺ በጣም ብዙ ኃጢያት እያለብሽ ሰውነች ብዙ ነገሮችን ስተት ነገሮችን ስትሰሪ ዝም ብዬሻለሁኝ። እንዲሁም ደግሞ እዚህ ቤት እየኖርኩት ዝም ብዬ ነው በመቻል ነው ይህን ሁሉ ደገርቼ የተቀምጨ። ጨራሽ እንዴት አባቴን እንደዚህ አይነት ቃላቶችን ትናገሪያለሽ? ሁሉ ነገር እንግዲህ የእናቷን ነገር ጉድ ነገሮች ሲዘረዝር የሰማችው ዳይራ ወደ ቤት የመጣችው እንደገና ተመልሳ የት እንደሄደች አይታወቅም። እናት ደጋግማ ስልክ ብደውልም ስልክ እያነሳችላት አደለም። በመጨረሻም የዳይራ እናት እንግዲህ ለናቱ ደውላለች። ዳይራ ስልክ እያነሳችልኝ አደለም አይደለም ትምህርት ቤትም አልገባችም ብለውኛል። እባክህን ካንተ ጋ ከሆነች ምናልባት አብራችሁ ካላችሁ እንድደብቀኝ አልፈልግም። እውነቱን ንገረኝና እኔም ልቤ ይረፍ በማለት እንግዲህ ያፌት ናቱ ጋር ደውላ ነበረ። ግን ደግሞ ናቱ ከእሱ ጋር እንዳልሆነች እና እንዲሁም ደግሞ ጠዋት ላይ ብቻ ሰላም፣ እንዴት ነሽ ደህና ነሽ ብቻ እንደተባባልን እንደተደዋወልን ነው ከዛ በኋላ አልተገናኘንም በማለት ይመልስላታል። እሷ ግን እባክህን ደውልላት፣ ለአንተ ልታነሳለህ ትችላለች እና የት እንዳለች ጠይቃት እና ልጅን እባክህን አንጣልኝ በማለት እንግዲህ ለናቱ ትነግረዋለች። ናቱም እሺ ችግር የለውም እደውልላት አለው በማለት ሲደውልላት እንግዲህ የት እንዳለች ጠይቋት ነበር። እንዲሁም ጫጫታ በጣም ስላለ የጭፈራ ቤት ያለች ይመስላል። ስለዚህ እንዳጠጭ እኔ መጠሁ ወስድሻለው በማለት እንግዲህ እሱም ሲያናግራት እኔ ወደዚያ ቤት ቤተሰቦቼ ጋር መሄድ አልፈልግም አንተ ቤት የምትወስደኝ ከሆነ ንገረኝ እኔ እመጣለሁኝ በማለት እንግዲህ ቦታውንም እነግርሃለሁ በማለት ስትናገር ነበር። አዎ አልወስድሽም፣ በቃ ንገረኝ ቦታውን እኔ መጣለሁ በማለት እሱም እንግዲህ ቦታውን ነግረዋለሽ። ቀጥታ እንግዲህ ወደ ዳሄራ ጋር እየሄደ ነው፣ ሊያመጣት ነው ማለት ነው። ሌላው እንግዲህ በስተመጨረሻም አሁን ላይ እጅግ በጣም እንግዲህ ኤፍራታ ለብዙ ጊዜ ስትፈልገው የነበረውን ማጣራ ስትፈልግ የነበረውን ነገር አጣርታለች። ስለዚህ የደኔ ምርመረው በስተ መጨረሻም ደርሷል፣ በማለት እንግዲህ ዶክተሩ ደውሎላታል። እንግዲህ ይህ ደኔ ምርመራ ነው ብላችው እንግዲህ ስታስቡ እና እንዲሁም ደግሞ አፌት ነው ያፌትና ናቱ ወንድ ናቸው ወይንስ ደግሞ አደሉም። በባለፈው ከናቱም ጸጉር እንደወሰደች እንዲሁም ደግሞ ከያፌትም ማበጠሪያ ጸጉር እንደወሰደች ሁላችንም የምናስታውሰው ይሆናል አሁን ላይ ምርመራው ጨርሷል። ዶክተሩ ስለዚህ ደውሉ እንግዲህ ምርመራው ውጤት ደርሷል በማለት እሷም ደንግጣ እየተርበተበተች ባለችበት ሰዓት ነበረ እንግዲህ ፓርቱ እንትን ያለው ማለት ነው። ሌላው እንግዲህ ሉሊት በጣም እያጮለቀች አሁንም ትገኛለች። በነገራችን ላይ ሉሊት እየደራመው አንዲት ዋና ድምቀት ነች። እኔ በጣም ነው ደስ የምትለኝ ዘናም የምታደርገኝ እንዲሁም እንግዲህ ከጓደኛዋ ጋር ቤዛ እያወራች እያለ እንግዲህ ሾከክ ብላ እያዳመጠች እያለ እጽ ደርሳባት ነበር ከጽ ጋር ያደረጉት ነገር እሷ እያዳመጠች ነበር እሷም ደግሞ እኔ ስፖርት እየሰራሁ ነው ምንም ነገር እያደረግኩ አይደለም ደግሞ እኮ ቤዛ ምንም አላለችኝም አንቺ ነሽኮ እንደዚህ ዝም ብለሽ ይንትን የምትይኝ ሲቀጥል ከአንቺ ቤት እኮ አይደለም ደግነቱ ቤታችሁንም ተወርሳችኋል የእናንተ ቤት ቢሆንማ አታስቀምጭኝም ነበር በማለት እንግዲህ ያው ሉሊት ለጺ እየመለሰች ነበር። እባክሽን አንቺ አርፈሽ ተቀመጪ በማለት ጉሮሯ ልትይዛ ስትል እንደገና ደንግጣ ጺ መለስ ብላለች ወደ ራሷ። ምክንያቱም ጺ አሁን ላይ ታስታውሳለች ሁሉን ነገሯ ስለምታስታውስ ያደረገቻትን ነገር ስለምታቅ አሁን ላይ ሉሊትን እጅግ በጣም ነው የምጠላት። ቤዛ ደግሞ ሉሊት በጣም ነው እኔ ዘና የምታደርገኝ በምታደርገው ነገሮች በማለት ባለፈው ፓርት ተናግራ ነበረ። ግን እኔ ግን ምኗም አይመቸኝም ብላለች። ምክንያቱም ጉዳት ስላደረሰችባት ማለት ነው። ቻናሌ ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።